በምድር ላይ ረጅም እድሜ የተሰጠው ኤቴት የህይወት ነበር ነው። የህይወት ቁጥር ነው፣ ግዴታ ህይወት ቁጥር ነው። ኦክሲጅን እኮ አንታች አይታቸኋል። በኮቪድ ጊዜ ኦክሲጅን ቤት እንደተወደድ ምን ያል ህይወት እግዚአብሔር እንደ ኢየሱስ ሲቀመር ስምንት ስምንት ስምንት ነው። ገመል ገመል፣ እስቲ ቅድም አልፋ በይት በእንዳልን ገመል ገን እስቲ በሉት። ጭንቅላቷ ራሱ የምን ጭንቅላት ናት? የገመል ራስ ናት። አያችሁት። እግዚአብሔርን የፍጥረቱን ኮድ ለማወቅ ከፈለክ ገን ማወቅ ነው በቃ። እችን ፊደል ፈታ ማለት ብትንትንትንትንትን ነው። ዝግጁ ናችሁ? በጣም ከፍተኛ ነገር ውስጥ ላስገባችሁ ነው። ገሶስት ናርባ ለሰላሳ ቅድም አይተነዋል። ሲደመር ሲደመር ስትገለብጡት ሰባ ሦስት ሰላሳ ሰባት ገብረ እግዚአብሔር። ምን አለ ማለት ነው ፈጠረ። የፍጥረቱን ኮድ አሁን ከላይ ከዩኒቨርስ ጀምሮ እስከዚህ ሰባ ሦስት እና ሰላሳ ሰባት ግድ መምጣት አለባቸው፣ ግዴታቸው ነው። እናምጣቸው። እናንተ ውስጥ ላምጠው ላምጠ እንበት ነው የዓመቱ የቀናት ቁጥር ለ12ት የዓመት ወራቶች አንድ አመት ምክንያቱም ገገ ገብረ እግዚአብሔር ክልኤተ ብርሃናተ ሁለት ብርሃናትን ፈጠረ ፀሐይ ጨረቃ ገ አለው ስለዚህ የግድ ምን መምጣት አለበት ቁጥር 37ና ቁጥር? 73 አሁን እናምጣ በቃ የት ሄዱብን? አንድ አመት 365.2422 ለ12 ወራት ስታካፍሉ ሁል ጊዜ አልቦ የምትባል ዜሮ የለችም። በእኛ አልቦ ትጠፋለች? ዜሮ ስታስወግዱ ስንት መጣ ፈጠኑ? እሺ ዐውደ ዕለታት በወር ስንት ነው ሰላሳ ዐውደ ዕለታት በሳምንት ስንት ነው ዜሮ ስታወጡ ምን አለ 37 ወደ ታች፣ 73 ወደዚህ ወደዚህ። እሺ አሁን አንድ ዓመት ብዛት ነው። እስቲ በትኑት። 365 365 ነጥብ ቱፎርቱቱ ነው ስደምሩት 6 ሰዓት 24 ለማግኘት ደግሞ 8 8 መጽሐፌ ነው። 8 8 ስምንት እሺ። ማቱሳላ ስንት ነው ዓመት ኖረ? ዘጠኝ ሲደመር ስድስት ሲደመር ዘጠኝ መቶ ስልሳ ዘጠኝ ዓመት ነው የኖረው። በትኑታ ሀያ አራት ነው። ሀያ አራት ደግሞ ስምንት ሲደመር ስምንት ሲደመር፣ ኦክሲጅን ገባ። ፕሮቶኑ ስንት ነው? ኤሌክትሮኑ፣ ኒውትሮኑ ስምንት ስምንት ስምንት ስምንት። ስምንተኛዋ ፊደል ምንድናት? አ በገ ደ ሀ ወዘ እ፣ አያችሁ ህይወት ማለት ናት አያችሁ። ስምንተኛው ሺህ ላይ ህይወት ይተካል። ስለዚህ ገባች ሀመሩሃ የምትሏት ማለት ነው። ግልጽ ነው ህይወት ናት ማለት ነው። ካርቦን ዳይኦክሳይድ ደግሞ ስንት ነው? ኦክሲጅን ኦክሲጅን አይታችሁ በኮቪድ ጊዜ ኦክሲጅን ሬት እንደተወደደ ምን ያህል ህይወት እግዚአብሔር እንደ ኢየሱስ ሲቀመር 8 8 8 ነው። ኢየሱስ ቁጥሩ ስንት ነው? 8 8 8 በቀመረ ጽር በኛም በእኛም ክስብኤል ክርስቶስ ሀል የሚለው ሲቀመር 8 8 8 ነው። ስሙ ነው። ሲክስ ሲክስ ሲክስ የዛኛው ቁጥር ነው። ስም አይጠሪው ማለት ነው ካርበን ዳይኦክሳይድን ተመልከተው ኒውትሮኑ ስድስት ነው፣ ፕሮቶኑ ስድስት ነው፣ ኤሌክትሮኑ ኦክሲጅን ስታስገባ ካርቦን ተቃጥሎ ይወጣል። ይወጣላል፣ ሁለቱ ባላንጣ ናቸው። ፔሪዮዲክ ቴብል ላይ ገባችሁ ማለት ነው። አሁንም ገላይ ነው። ሰባ ሶስት እና ሰላሳ ሰባት የአመት ብዛት ይኸውና። ለሀያ አራት አካፍሉት ይሄን ሰጠ፣ ለሀያ አራት አባዙት ይሄን ሰጠ፣ ሁለቱን ደምሮት ይሄን ሰጠ ይሄን ሰጠ በትናችሁ ደምሩት እ በትናችሁ ስደምሩት 73 73 ሰጠ። የትም አያመልጥ። ገልብጠህ ስትቀምረው ደግሞ እ ምን ሰጠ? 37 ሰጠ። እሺ፣ ገመል ገ ገባሪነቱ በሁሉም ውስጥ ገብቶ ግዴታ ማያውጀው የለም። አሁን ዲ ኤን ኤ ውስጥ እንገባለን ትንሽ ቆይተን መረጃችን ውስጥ ሰዓት ስንት ነው? ደቂቃ፣ ሴኮንድ፣ ሴንቲ ሴኮንድ ዜሮን አውጥታችሁ ስደምሩት አሁን አስገለብጡት። 73 የት ትሄዳለህ? የብርሃን ፍጥነት ውስጥ በሜትር ፐር ሴኮንድ ይገባል። ቢፈልግ ገባሪ ነው። አየ ዩኒቨርስ ነው የምታሽከረክረው። ይሄን ቆርስ ስታውቅ ለምሳሌ የብርሃን ፍጥነት በሜትር ፐር ሴኮንድ ይሄ ነው 299.792.458 ነው። እንደዚህ አድርገህ ደምረው፣ ትዌኒ ይሆናል። ይሄ ይሄ ኤቲ ይሆናል። ይሄ 70 ሲደመር 55 ግን አልቦን ዜሮን አስወግድ፣ ስንት ይሆናል? 70 ይሄ ያመጣ ሲገለበጥ ወደ ምድር ነው። ተመልከተ፣ ሜርኩሪ፣ ቬኑስ፣ መሬት ስንተኛ ላይ ናት? ሶስተኛ ናት። ከዚህ ጀምረ ከፕሉቶ ጀምረ ቁጥር ኔፕቲውን፣ ዩራንስ ሳተን፣ ጁፒተር፣ ማርስ መሬት ስንተኛ ነው? ሶስት እና ሰባት ሲገለብጠው ብፈልግ ግዴታ ነው የትን መታምጥ የትም የትም እንደዚህ ማለት ነው። መሬታችን አንድ ሁለት ሶስት፣ አንድ ሁለት ሶስት አራት አምስት ስድስት ሰባ ሶስት ከዚህ ሰላሳ ሰባት ከዛ ሰባ ሶስት ነው ወምድር ተከታተላል ነው ከፈለክ፣ የምድር ኢኳቶሪያል ሰቃዊ ዙሪያ ይሄ ነው። ማይልስ ነው። አያች ፖይንት 73 ወደ ዜሮ ብትለውጠው ይሄን ይሰጣል። ስደምረው አያመልጠህም ነው። የምድር ኢኳቶሪያል ሰቃዊ ዲያሜትር ይሄ ነው። ስደምረው 21 ነው። 777 ነው። 21 ይሰጣል። ይሄ እንደዚህ ይሰጣል። ዋልታዊ ሬዲየሷ ይሄ ነው ኪሎ በኪሎ ሜትር ማለት ነው። ከፖይንት በኋላ ስትቀይሩ 63570 ይሆናል። ስትደምሩ አሁንም 21 ነው። ስንት ስንት ስንት ተደረደረ 7 7 7 እስቲ በቀዳሚ በሉ ገብረ እግዚአብሔር ሰማየ ወምድረ። እንግዲህ በአማርኛው በመጀመሪያ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለው ነው በግዕዙ አሁን በቀዳሚ ገብረ እንቁጠር በአንድ በሉ እናንተ ቀ ዳ ሚ ገ ብ ረ ሰባት የያዙ አሁን እግዚአብሔር ነው የሚቀጥለው። እ ፍጠን ፍጠን እ ግ ዚ አ ብ ሄ ር ሰባት ሰን ሰን ሰ ማ የ ወ ም ድ ናይትሮጅን ነው። ስንት ነው ፕሮቶኑ ኔትሮኑ ትልቁን የያዘው እሱ ነው። ከባቢ አየር ይህን ሁሉ ያምጣ ነው ስንትን ለማውጣት ነው 73ና ሰላሳ ሰባት ይህም ጨረቃ ልኬቱ ስትገባ አሁንም ይሄ ነው የጨረቃ ኢኳቶሪያል ዙሪያዋ ይሄ ነው። ይሄን በት ነው አሁንም ዋልታ ሬዲዮሷ ይሄ ነው። ኢኳቶሪያል ሬዲዮሷ ይሄ ነው። ዋልታውና ሬዲዮሷን ስትደምረው አሁንም እዚህ ጋር ምን ይመጣሉ? ሶስትና ስታካፍለው 6 አካፍለው 73 እዚህ ጋር ርብ ይሄን ያህል ርብ ይሄን ያህል አሁንም በጨረቃ ውስጥ ግዴታ መምጣት አለበት። ድምጽ ፍጥነት ውስጥ ይገባል። ድምጽ ፍጥነት በሜትር ፐር ሰከንድ 343 ነው የሚታወቀው። አሁንም ዜሮ ዜሮ አድርጋችሁ እንደ ዋልታ ስትቀምሩት አስራ ሰባት ና እዛችሁ ሰባ ሶስት ስታባዛው ብትፈልግ ሰን ሰን ሰን ስታባዛ ይህንን ይሰጣል። ሰው ከምድር አፈር ነው። ወገብሮ ወገብሮ እግዚአብሔር ለጓለ መሬተ ምድር፣ እግዚአብሔር ሰው ከምድር አፈር አበጀው ይላል። ከምድር አፈር ሲያበጀው ከምድር ውሃ ነው የእሷ ነው የሚበዛው ስለዚህ እኛ ውሃ ይበዛብናል ማለት ነው፣ ልክ ደማችን። ስለዚህ በአማካይ ስንት ነው? ሰባ ውሃ ስንት ነው በአማካይ ሰባ ቀሪዎቹ ንጥረ ነገሮች ይኸው። አሁንም ምን ውስጥ አገኘን እኛ ውስጥ ሰባትና ሶስት ሶስትና ሰባት ይሄው እንትን ሬሽዮ ብታወጣው 73 ነው 77 የሰውነት ሙቀት አማካዩ ስንት ነው? 37 ዲግሪ ሴንቲግሬድ ነው። ደሞ እሳትነቱ ደግሞ ያ ነው ማለት ነው። አማካዩ 30 የትም ሊያመልጥ አይችልም፣ አይችልም። እነዚህ ቧንቧ ውስጥ ብትገባም ሄዶ ሄዶ እዚህ ጋር 7.3 ይመጣል። እንደዚህ እንደዚህ፣ እነዚህ አይጠፉም፣ አይጠፉም። ጠቅለን አድርገ ስትወስደው በዚህ መልኩ ወይም በዚህ መልኩ መውሰድ ይቻላል ማለት ነው። ዴኤንኤ እንክፈት ምን ይለናል? አዳም ሲንክፈተው ምን ችግር አለ አዳም? ቅድም ሰርክሉን ስላሳያችሁ ማምጣት አያስፈልግም ብዬ ነው። ካስፈለገ እናየዋለን። አዳም የተዋቀረው በምን ፊደል ነው? በአና በደም ነው። አሁን በእንግሊዘኛ አዳም ብትለው ምን ሴንስ የለም። አዳም ስትል አ አየር አለው፣ እንደገና ምን አለው? ደም አለው። ለመኖር አየርና ደም ያስፈልገው ነው። ይሄ አንደኛው ሴክሬት ነው ሁለተኛው ግን አ ማለት አልፋ ነው እራሱ እግዚአብሔር ነው አልፋ ምን ሰጥቶታል ለዚህ ፍጥረት ደም ሰጥቶታል እንዲኖር ማለት ነው ስለዚህ አዳም ደም ያገኘው ከማን ነው ከአልፋ ነው ስለዚህ አዳምን እንቀምረው አ ስንት ነው አ አ አንድ ነው አይደለም ደ አበገደ አራት ነው መስ ቅድም ብያቸዋለሁ ስንት ላይ ናት? ሶ አዳም ስንት ነው አይደለም እንጂ አርባ አዳም ስንት ነው አርባ አምስት አይደል ተሳሳትኩኝ አንድ ነው ደህና አራት ነው ነ አርባ ነው ቅድም አይታችሁታል ሰርክሉን አስር ያለ ማምጣት ነው አዳም ማለት ስንት ነው ኮዱል አሁን ኮዱል ልንገራችሁ አዳም አርባ አምስት ነው ጥሩ አዳም ከአልፋ ደም ስላገኘ ፎርቲ ፋይቭ ሆኗል እኛ ደም የምናገኘው ከማን ነው አይደለም እንጂ እግዚአብሔር አዳምን ነው የሰጠው። እኛ ከአባትና ከወዞ የምናገኘው ከአባትና ከእናት አይደል እንዴ? አብ በልስቲ አብ እም ግእዙ ነው እንደምላችሁ አብ ማለት አባት ነው፣ እም ማለት እናት ናት። በቃ ቀምራቸው የት ይሄዳሉ? አብ ማለት አ ስንተኛ ላይ ናት? በ የአባት ኮሉ ስንት ነው? ሶስት። አንድ ሲደመር ሁለት ማለት ነው። ኤቢ እም ደግሞ አስንት ናት? አንድ መስ ስንት ናት? እናት አርባ አንድ አርባ አንድ ሲደመር ሶስት አርባ አራት አርባ አራት ከእናት ከአባት ምን እናገኛለን? ደም እናገኛለን። ስለዚህ ደ ስንት ላይ ነው? አበገደ ፍጠን ፍጠን አራት መስ አርባ ሲደመረ አራት አርባ አራት ታያቸው እናት እና አባት ሲደመሩ አርባ አራት ደም። ሲቀመር ክሮሞዞም ማለት ነው። ፎሪሲክስ ይላል አርባ አርባ አራት እንወስዳለን። አንዱ ይሄ እንትኑ ስምምነት የሆነው ነው ማለት ነው። ሰው ደሙ ሲያበቃ ምን ይሆናል? ያሸልባል። ስለዚህ ሞት ስንት ነው? መስንት ነው? ተስንት ላይ ነበረች ቅድም አራት መቶ አራት መቶ ዜሮን ስታስወግዷት አበቃ ማለት ምድና ስንብት ምድሪቱን ልቀቀ ደምጥረት ተከሰተ ምድሪቱን ይለቃል ማለት ነው ግዴታው ነው ግዴታው ነው ለምሳሌ አዳም ዝም ብለው ተመልከቱ አዎ አዳም ነው እቺ ምንድናት ፊደሏ ደናት አይደለ ይሄመ ነው አደመ ብላችሁት ደ ማለት ቅድም ምንድናችሁ ብዛቸዋሉ ማለፊያ በር ደጅ፣ አይታችኋታል። ደጅ ናት፣ በር አላት። መደግሞ ሞት ነው። ስለዚህ አዳም ወደ ሞት የተሸጋገርንበት ነው ማለት ነው። አዳም ወደ ሞት የተሸጋገርንበት ደጃፋችን መሆኑን እናውቀዋለን፣ ቤተ ሩቅ ሳንሄድ ማለት ነው። በመጨረሻም አቤ አንድ ላይ ነው፣ አበ ሁለት ነው። ለ ስንት ላይ ነበረች? ስንት ነው ቁጥሩ? ኢየሱስ ክርስቶስ በስንት ዓመቱ ሞተ? 33 አቤል የበግረኛ ነበር አይደል ኢየሱስስ የበግ ችሎኛ ነኝ አላለም። ቃየል በቅናት ሱም ይሁዲዎች በቅናት ገደሉት። ይኸው የኢየሱስን እድሜ አቤል ላያወቀ ነው ማለት አወቀ። ስለ ጽንስ ነው ተውቴ ጽንስ ሴት አርባ ሳምንት ነው ጽንስ የአርባ ቀን እድል ግን አርባ ቀን ጽንስ ድል ኖሮ ሳይሆን ጽንስ ማይ ነው ውሃ እንደ የሆነ ሆነ ይሰነብታል በአርባ ቀን ግን ቅርጽ ምናምን ይሰራል ይሰራል እንደማለት ነው አንጎላችንም ኤሌክትሮኢንሴፋኖግራም በሚባል እንትን ይለካል ይመጠናል በአርባኛው ቀን ማለት ነው እና በተመሳሳይ መልኩ መአርባ ጽንስ ስለምትመስል ወልድ የሚለው ሲቀመር ልጅ ስንት ነው አርባ ነው የትም ማምለጥ የለበት ልጅ ተወልዶ የሚጠባው ምንድን ነው ሀሊብ ወተት ነው ወተት ሲቀመር አርባ ነው የትም የትም አታመልጥም አይነት ነው